የኦሮሚያ ክልል ምዕራብ ሸዋ ዞን የኖኖ ወረዳ ዋና አስተዳዳሪ ወንዳ ፍራሽ ሉሌሳ የወረዳው ነዋሪዎች ንብረታቸውን ሽጠው ጦር መሳሪያ እንዲገዙ ዛሬ ከነዋሪዎች ጋር ካደረጉት ውይይት በኋላ አሳስበዋል። ወንዳ ፍራሽ የአማራ ጽንፈኛና ሸኔ ካሏቸው ቡድኖች ጥቃት ራሳቸውን ለመከላከል ነዋሪዎች ለሚገዙ ጦር መሳሪያ መንግስት በአስቸኳይ ፍቃድ ይሰጣል ማለታቸውን ዋዜማ የወረዳው ኮሚኒኬሽን ጽህፈት ቤት በማህበራዊ ትስስር ገጹ ካሰራጨው ተንቀሳቃሽ ምስል ላይ ተመልክታለች። ዋና አስተዳዳሪው ይህንን ያሳስቡት እሁድ ለት ታጣቂዎች በወረዳው በፈጸሙት ጥቃት ሀያ ያህል ሰዎች ከተገደሉ በኋላ ነው። የትግራዩ ስምረት ፓርቲ የመስራች ጉባኤውን በአዲስ አበባ አካሂደዋል። ፓርቲው መስራች ጉባኤውን መስራች አባላትን ከተለያዩ የትግራይ አካባቢዎች ወደ አዲስ አበባ በመጥራት መሆኑም ተነግረዋል። ጉባኤው ማምሻውን ጌታቸው ረዳን የፓርቲው ሊቀመንበር አድርጎ የመረጠ ሲሆን የስራ አስፈጻሚ ኮሚቴ ምርጫም አካሂደዋል። ፓርቲው ከምርጫ ቦርድ ጊዜያዊ የምዝገባ ፍቃድ ያገኘው ግንቦት 18 2017 ነበር። በትግራይ የሚንቀሳቀስ ሹም ተምቤን የተሰኘ አዲስ የፖለቲካ ፓርቲ ከምርጫ ቦርድ የቅድመ ምዝገባ ፍቃድ በማግኘት በምስረታ ሂደት ላይ መሆኑን ዋዜማ ሰምታለች። ፓርቲው ከቦርዱ የምስረታ ፍቃድ ያገኘው ሐምሌ 23 2017 እንደነበረም ተዘግበዋል። ሌላው ከነጌታቸው ረዳ ቡድን የተነጠሉ ግለሰቦች ያቋቋሙት ውድብ ወለዶ ትግራይ ወይም የትግራይ ትውልድ የተሰኘ የፖለቲካ ፓርቲም መስከረም 10 2018 በመቀሌ ከተማ ባካሄደው ጉባኤ ላይ በይፋ እንደተመሰረተ ይታወሳል። በአማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ኃላፊ ለማ ወንዳፈራው ዛሬ በታጣቂዎች በተፈጸመባቸው ጥቃት እንደተገደሉ አስተዳደሩ አስታውቋል። የከተማዋ ሰላምና ጸጥታ ኃላፊ በታጣቂዎች ሲገደሉ በክልሉ ግጭት ከተቀሰቀሰ ወዲህ የአሁኑ ለሶስተኛ ጊዜ ነው። የከተማ አስተዳደሩ ለግድያው የጥፋት ቡድኖች ሲል የጠራቸውን ታጣቂዎች ተጠያቂ አድርጓል። የግድያውን ፈጻሚዎችና ከጀርባቸው ያሉ ኃይሎችን በማደን ለህግ እንደሚያቀርብም አስተዳደሩ ገልጿል። ኢትዮጵያ አውሮፓ ህብረት ናይል ወንዝን በሚመለከት ከግብጽ ያወጣው መግለጫ ግብጽ በናይል ወንዝ ላይ አለኝ የምትለውን የቀኝ ግዛትና ውሃውን በብቸኝነት የመጠቀም መብት የሚያንጸባርቅና የሌሎቹን ተፋሰስ ሀገራት ጥቅሞችና አስተያየቶችን የዘነጋ ነው በማለት ከሳለች በብራሰልስ የኢትዮጵያ ኤምባሲ የሁለቱ ወገኖች መግለጫ እጅግ የሚያሳዝንና ችግር ያለበት ነው ብለዋል። ኤምባሲው የጋራ መግለጫው የተሳሳተ አድሏዊ፣ ጠበኛ አቋሞችን ያንጸባረቀ ነው በማለት አውግዞታል። አውሮፓ ህብረት የህዳሴ ግድብን ጉዳይ ጨምሮ ለግብፅ የውሃ ደህንነት ድጋፉን እንደሚሰጥ ከዚህ ቀደም ገልጾ ነበር። የሚኒስትሮች ምክር ቤት የኢትዮጵያ ኢኮኖሚ በተያዘው ዓመት በ10.2 በመቶ ያድጋል ተብሎ እንደሚጠበቅ አስታውቋል። ባለፉት ሶስት ወራት የውጭ ንግድ 2.5 ቢሊዮን ዶላር እንደደረሰና ከእቅዱና ካለፈው ዓመት ተመሳሳይ ጊዜ መብለጡ ተገልጿል። የግብርናው ዘርፍ በ7.8 በመቶ የኢንዱስትሪው ዘርፍ በ13.2 በመቶ ያድጋል የሚል ተንበያ እንዳለውም ምክር ቤቱ ገልጿል። የውጭ ንግድ ምርት አፈጻጸም ከእቅድ በላይ 2.5 ቢሊዮን ዶላር መድረሱንም ምክር ቤቱ ጠቅሷል። በእስር ላይ የሚገኙት የቀድሞ የሰላም ሚኒስትር ደኤታ ታዬ ደንዳአ የክስ ሂደት ተረስቷል ማለት ይቻላል ሲሉ ጠበቃቸው አብራ ንጉሥ ቅሬታቸውን ለዋዜማ ተናግረዋል። ከፍተኛው ፍርድ ቤት በታዬ ክስ ሂደት ላይ ዛሬ የመጨረሻውን ብይን ይሰጣት ተብሎ ሲጠበቅ ውሳኔው አላለቀም በሚል ምክንያት ለጥቅምት 24 ተለዋጭ ቀጠሮ መስጠቱን ጠበቃው ገልጸዋል። ጠበቃው ታዬ የተፋጠነ ፍትሕ የማግኘት መብታቸው እጅግ መጓተቱን ለፍርድ ቤቱ ማስረዳታቸውን ተናግረዋል። የታየ የክስ መዝገብ ፍርድ ቤቱ ዝግ በነበረባቸው በክረምቱ ሁለት ወራት ተጠናቆ ለችሎቱ ሊቀርብ ይገባ እንደነበርም ጠበቃው አበራ ቅሬታቸውን ተናግረዋል። የትግራይ ክልል ፖሊስ ባለፉት 3 ወራት ውስጥ 300 የሚጠጉ የሰዎች አዘዋሪዎች በቁጥጥር ስር መዋላቸውን አስታወቀ። የደቡብ ምስራቅ ትግራይ ዞን ፖሊስ አዛዥ ኮማንደር አብርሃ ወረደ ለትግራይ ቴሌቪዥን እንደተናገሩት የሰዎች አዘዋሪዎች መረቦች እንዳይታወቁ አዳዲስ ዘዴዎችን እየተጠቀሙ ነው ብለዋል። ኮማንደር አብርሃ በቁጥጥር ስር ያሉ መኪኖች እንዲሁም አዘዋዋሪዎች አሉ። በዚህ ወር ያጋጠመን እጅግ የከፋው ደግሞ እድሜያቸው 12 ዓመት የሆኑ ሕጻናት ወደ ትምህርት ቤት ሲሄዱ እየተወሰዱ መሆኑ ነው ብለዋል። አክለውም ቀደም ሲል አዘዋዋሪዎቹ ሚኒባስ ይጠቀሙ ነበር፣ አሁን ግን ጭነት መኪኖችንና ሌሎች ዘዴዎችን እየተጠቀሙ ነው ብለዋል። ጥቅምት 12 ቀን የትግራይ ፖሊስ ኮሚሽን እንዳስታወቀው ልጆችን ጨምሮ ከ75 በላይ ወጣቶች በህገወጥ መንገድ ለመወሰድ ሲሞክሩ ተይዘዋል። ኦፕሬሽኑ በእንደርታ ወረዳ ፖሊስና በትግራይ ጸጥታ ኃይል በጋራ የተካሄደ ነው ብሏል። ሱዳን የአውሮፓ ህብረት ካውንስል ለሱዳን ፈጥኖ ደራሽ ኃይል ሕጋዊ ዕውቅና የመስጠት አዝማሚያ አሳይተዋል በማለት ከሷል ሱዳን ፈጥኖ ደራሹ ኃይል በሲቪሎች ላይ የሚፈጽማቸውን ጥሰቶች ካውንስሉ ችላ ብለዋል። በማለት ካውንስሉ ሰሞኑን ላወጣው መግለጫ ምላሽ ሰጥተዋል ሱዳን ዘረኛና አሸባሪ ካለችው ሚሊሻ ጋር እኩል የምትታይበትን የተኩስ አቁም ንግግር ሂደት እንደማትቀበልም ገልጻለች። ከዋዜማ ዩናይትድ ኪንግደም ውስጥ በአንዲት ታዳጊ ላይ ወሲባዊ ትንኮሳ ፈጽመዋል ተብሎ የተፈረደበት ኢትዮጵያዊ በስህተት ከእስር ቤት ተለቆ በፖሊስ እየተፈለገ ነው። ሀዶች ገብረስላሴ የተባለው ኢትዮጵያዊ ባለፈው ዓመት ማብቂያ ላይ በህገወጥ መንገድ ወደ ዩናይትድ ኪንግደም ወይም ዩኬ ከገባ በኋላ በ14 ዓመት ታዳጊ ላይ በፈጸመው ወሲባዊ ትንኮሳ ነበር ለእስር የተዳረገው። ግለሰቡ ከእስር ቤት መውጣቱን በተመለከተ መጀመሪያ ላይ የዘገበው ዘሰን የተባለው ጋዜጣ ሲሆን መልሶ ለመያዝ ፖሊስ አሰሳ እያካሄደ ነው። የእስር ቤት ምንጮች እንዳሉት ሐዱሽ ከታቀደለት ከዩናይትድ ኪንግደም የመባረር ውሳኔ በፊት ወደ ስደተኞች የማቆያ ማዕከል ሊላክ ነበር። የኢትዮጵያዊው እስረኛ ከእስር መውጣት ተከትሎ የእስር ቤቶች አስተዳደር ስለ ክስተቱ ምርመራ የጀመረ ሲሆን አንድ የፖሊስ መኮንን ምርመራው እስኪጠናቀቅ ድረስ ከስራ ውጭ እንዲሆን ተደርጓል።